ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ ሸር ሳብስክራይብ ያደረጋችሁ ቤተሰብ ሆነው ነባር የሆናችሁ ደግሞ ላይክ ሸር ያደረጋችሁ አበረታቶኝ ስለምታበረታቶኝ ላይክ ሸር ስለምታደርግልኝ ከርባ አድርግ አመሰግናለሁ። ዛሬ ደግሞ እንደተለመደው አዴ ድራማ በክፍል አንድ መቶ አርባ ስድስት ይጀላችሁ መጥቻለሁ። ለማስታወስ ያክል ባለፈው ዴብ ለአደ ፍቅር እናት አደይ እንደሚያገባት ልነግራቸው ብሎ ፈርቶ ነው ያቋረጥ ነው ማለት ነው እና ዛሬ ግን ምንድነው? እውነቱን ንገረኝ፣ አደይ ላንተ ታፈቅርሃለች ስሉት አይ እስኪ እኔ ነኝ እኔ ማፈቅራት፣ አደይ እንደ ወንድማ ነው የምታይኝ የነበረው። እኔ ነኝ ያፈቅርኳት፣ አደይ እዚህ ጋር እዚህ ላይ ከመጣት ጀምሮ በቃ አፈቅርኳትና የፍቅር ጥያቄ ሳቀርብላት ደግሞ ተቀብላኛለች አላቸውና በጣም ደስ አላቸው። እልል አሉ እና እና ይሄ ሁሉ ሽማግሌ ላይ ካለው ላገባ ነው እያልከ ነበረው ለአደይ ነው አሉት። አዎ ለአደይ ነው። እና ለምንድ ነው ያልነገርከኝ ብለው በጣም ደስ አላቸው። እና ለዴብ ደስ ስላላቸው አቅፈው ሳሙት ማለት ነው። እና እንዲህ ምን ምን እያደረገች ነው እናቴ፣ ለምንድ ነው እየፈቅርሽለት ማለት ነው አለች አለች ፍቅር እና እና በእንኳን ደስ አለች ፍቅር ዬ ወንድምሽ ላይ ሊያገባ እኮ ነው ማለ። እና አደይ ሊያ የምቸ ወንድምነት ነው አንቺ ወንድምሽ የምትኝ ዴቭ ምከመቸ ነው ወንድም የሆነው አለች ተናዳ ማለት ነው። እና ከዛ አደይና አደይ ስላገባ አደይ ስትብላ ነው እሷ ስላገባ ነው ደስ የምለኝ አለች አደይ ያቺ ፍቅር መጀመሪያ እናቷ መተዋት ማለት ነው። ዝንበይ አዴይ ከአንቺ ትበልጣለች እንጂ አታንስም ብለው መተዋት። ወደ ውጭ ወጥና ርታና ዳዊት ደግሞ ተቀብለው እንደዛ አሏት። አዴይ ከሁላችን ትበልጣለች እንጂ አታንስም አለቻት ማለት ነው ርታ እንዲሁም ደብም እንደዛ ከሆን በኋላ የአዴይ ለአዴይ በክፉ ቃል አንሽያትና ወይም አናግሪያትና አሳይሻለሁ ብሎ በጥፍ መታት ማለት ነው። እና በጣም ተናዷ ልቀቀኝ ብላ ወጣች ማለት ነው ወደ ውጭ። ቀዴ ደግሞ ወደ ልል ቤት ስለነበረ ና ልል አማት ስለነበረ ለእሷ ከእሷ ጋር ሆና ነው እዛ። እኔ እኮ በጣም ደስተኛ ነኝ አንቺ ከኔ ጎን ስለሆንሽ አንቺ ጓደኛ ስለሆንሽ አንቺ በጣም ደስተኛ ነኝ ብላ ልልይ፣ ራስሽ ጠብቅ፣ እያመመሽ ስለሆነ ራስሽ ጠብቅ እያለቻት። ግን እኮ አሁን ጨንቆኛል፣ ለደብ ምን ብለውት ይሆን እትዬ? ምን ብለውት ይሆን አለች። የኔ ወድ ጓደኛ ምንም አይወለድም፣ እንዳትጨናነቂ፣ እንዲያውም ደስተኛ ነው የሚሆኑት አለቻት። ልል አዎ፣ እሱስ አቃለው፣ ግን እኮ እትዬ ስለ ይወዱኛል ስለ እኔ ክፉ ነገር አይናገሩም። እሱማ እኔም እንጃ ምን ሆነ ነው የቆየው ብዬ ነዋ አለች አደይ። እንደዚያ እያለቻት እያለ ሮማን እጅ ቤዛ መጣች ማለት ነው። በረቶ ኳኳ ና ማን ይግቡ ሲለው ቤዛ ሆነች። እንዲ አንቺስ ምን ልታደርጊ መጣሽ? ቤቴ ትተሽዋል ነበር ቤቴ መምጣት እንዳትመጭ ተብለሽ አሁን ለምን መጣሽ? አለቻት። አዎ ድሮስ ኤላ ለማግኘት እየመጣች ነበር አሁን ስለማን ለማግኘት መጣች አለቻት አንቺ ነው አናፍቄችን ደግሞ እንደት እንደማረብሽ ላስትቶች ሲሄድ አማረብሽ እኮ አለቻት አትቀባጥሪ የመጣሽ ነገር ተናግረች ውጪ አለቻት ደሞ አደ ይዛለች አደ የምትሰራለች እዝ ላይ አለቻት ምን አገባሽ ስለኔ አንቺ የመጣሽ ነገር አትሄጅም እንዴ ምን ልትሰሪ መጣሽ አንቺ አለቻት ማለት ነው ማናት አደ እንደዛ እያለቻት እየተከራከሩ እያለ ቤኪ መጣ። ከዛ ቤኪ ቤኪ አስወጣልኝ፣ አንቺ ደግሞ ምን ልትሰርምጣች አንቺ፣ ክፉ ምን ልትሰርምጣች እስኪ አላት። ቤኪም አስወጣልኝ ቤኪ አለችው ልል ከዛ ይዟት ወደ ውጭ ወጣ ማለት ነው እና የፍቅር እናት ደግሞ ሮማኒ ቡና እያፈላችላቸው በጣም ደስ ብሏቸው። እናትህም እኮ በጣም ነው በጣም ትወዳታለች። እኔ ደስተኛ እንደሆንኩት እናትም በጣም ደስተኛ ትሆናለች። እኔ እኳ አላሰብኩትም፣ ግን እኮ ይቺ ከአባቷ እምቢ ብላ ስንት ወንድ እንቢ ብላ የመጣች እንደት ብላ ልብ አሸነፍከው? የአዴ ልብ እንደት ብላ ወሰድከው? ብለው እየጠየቁት ማለት ነው እና በጣም ደስ ብሏቸው፣ ባይሆን እንዳታስከፋት አደራ፣ አዴ እንዳታስከፋት ብለው ቃል አስገቡት። ከዛ እሺ ብለው ቡናቸው ጠጥተው ወጡ ሮማኔ በጣም ደስተኛ ሆና እየሮጠች መጣ አሹ በጣም ደስ ብሎኛል አለችው ምንድነው ምንድነው ደስ ያለች የኔ ውድ ምንድነው ንገርኝ አላት የትዬ የአደይና የደብ ፍቅር ተስማሙ ተቀበሉ አለች እሱም በጣም ደስተኛ ሆነ ደብ መጣ ለደብ በጣም ደስተኛ ሆኖ አቀፈው ማለት ነው። አሱ በጣም ደስ ብሎኛል፣ እንኳን ደስ አለ ወንድሜ አለው እና ለርታ በጣም ደስተኛ ሆኖ ማለት ነው። ወደቱ ይሄ ባቡሪም ለቤዛ ይዟት ምን ልትሰሪ መጣሽ? ካሁን በኋላ አንቺ ተንኮልሽ አያልቅም እንዲ። ምን አይነት ሰው ነሽ? ደግሞ ሌላ ቤት ምን ልትሰሪ መጣሽ ብሏት እኔ እኮ ላያት ብዬ ናፍቀኝ ነው እንጂ ምንም ላደርግ እኮ አይደለም ማለት ሄጂ ካሁን በኋላ ሁለተኛ እንዳትመለሽ ብለው ስለቃት ማን አገኛት ኪንጎ ኪንጎ ደግሞ እንደዛ አግታው ስለነበረ አናዳው ይዟት እየተጨቃጨቆ እያለ ማን መጣች ቅምጥል አንቺ ደግሞ ምን እየሰራች ነው እዚህ ላይ አንቺ ተንኮለሽ እስካሁን እየሰራች ነው ብላ መታቻት ማለት ነው ምን እያደረገች ነው ስትለው፣ እዚህ ላይ እጄ ይዛ እየተጨቃጨቀችኝ ነበር አለ። ከዛ ቅምጥል መታቻት ማለት ነው። እና ትተዋት ሄዱ። ፍቅርም እንደለመደችው ሻንጣዋ ይዛ ልትሄድ ስትል ሩታ መጣች። እንዲህ ወዴት ልትሄጂ ነው አለቻት። እና ወደትልትሄጅለው፣ ማለት ወደት ምልሄድ፣ ምን አገባሽ አንቺ? አሁን አዛኝ ይመስለች የምትመጨው? ምን ምን ምን አስበሽ ነው? ወደት ምልሄድ አያገባሽም ማለቻት። እንዴ አይገባኝም ግን እናትሽ፣ ኮናት ትቆጣሽ ብትለሽ ቆናት እናት እናት እናት ስለሆነች፣ አሁን ደግሞ የመጨረሻሽ ነው፣ ስንቴ ነው ታግሳሻለች። አሁን ግን ከሄድሽም ሂጂ ከአሁን በኋላ ወደ ምት አትመልስሽም፣ ስትላት ከዛ ተጻጽታ ቆጫለች። እንዲሁም ደብ ደውሎ ምናለ ወደ ለ ንአዴ ደውልላት እና በጣም አዝናለሁ ቤተሰቦቻዬ አንቀበልም ብለውኛ፣ ላላት ፕራንክ ሊያደርጋት እኮ ነው። ግን አበባ ይዞላት እየሄደ ነበረ። ና እሷን በጣም እኔ ያልኩሽ እኮ ብላ በጣም ትጨናነቀች። እንዴ ዴፍንት እንደዚህ ያደርጋል። ራሱ ያናግረዋለሁ እንዳትጨናነቅ። እኔ ጓደኛ አለቻት። አደይም እቺ ልልም፣ ከዛ በራን ኳኳ። ማን ከፈተው? ቤኪ ማለት ነው። አበባ ይዘው እንዴ እንዴ፣ ለማን ነው አበባው? ያዝገው ደግሞ አለው። በጣም ደስ ብሎኛል፣ በጣም ነው ደስ ያለኝ አለው። እንኳን ደስ አለ አለው። እሱም የኛ ፍቅር ተቀበሉ፣ በኛ ፍቅር ተስማሙ አለው። እሱም በጣም ደስ አለው። እና እሺ ከአበባ ለአደ ጥራልኝ ስለው እሺ እጠራልሃለሁ፣ ግን ከአበባ ትንሽ ስጠኝ አለው። አንድ አበባ ሰጠውና ከዛ አበባ ይዞ ገብቶ ለልል ሰጣት ማለት ነው እንዲህ የሳቀው ድሪቨር ላያለ እየጠበቀሽ ነው አላት፣ ለአደይ እሷም ምን በማመልከት ነው ደግሞ ይህ አበባ ምን በማመልከት ነው አለች። ውልሌ በይ በይ ደግሞ ወደ ሌላ እንዳታስብው ዝንብየ ነው አመጣሁልሽ፣ አላት። ከዛ እሷም ስቃ ተቀበለችው አበባው አደይ ደግሞ በር ስትከፍት አበባ ይዞ ጠበቃት። ዴብ ማለት ነው እና እንዲ በጣም ደስ ታላት። እለትዬ የነሱ ፍቅር እንደተቀበሉ እንደተስማሙ እንደፈቀዱላቸው ስትሰማ በጣም ደስ ብሏት በደስታ ዘለለች ማለት ነው። ከዛ ይዟት አበባው ሰጥቷት፣ ይዟት ወደ ሻሂ ቡና ልሉ ይዟት ሄዶ፣ ቤክና ልል ደግሞ ውጭ ሆነው እያዩቸው በጣም እሷም በጓደኛዋ ደስታ በጣም ደስ ብሏታል። ልልይም በጣም ደስ ብሏታል። አሹም እንዴት ነው የፍቅር ጥያቄ ለሮማኔ እንዴት ብሎ እንደሚያቀርብላት ጨንቆት ስለነበረ ለሩታ በቃ በዘፈን ግለጽላት ለእሷ፣ ካሜራ ያዥ እንበላት እና በቃ እጅ ወደ እሷ እየጠቆምኩ የፍቅር ዘፈን ዘፈንላት ብላው፣ እሱ እየጨፈረ እየዘፈነላት ማለት ነው። ግን እሷ ምንም አልመሰላትም። በቃ ስራ እየተጠራሁ ነው ብላ ትታቸው ስትሄድ፣ አሁን አየህ፣ ዛሬ አስደሰትከኝ። አሁን አሁን በቃ ገብቷት ይሆናል እንደምትወዳት እንደምታፈቅራት አለችው። አንቺ እኮ ነሽ ሁሉ እንድላደርግ ያደረግሽኝ ብሎ በጣም ደስ ብላ አቀፏት፣ እና ከዛ በረስን ኳኳ በር ልከፍት ወጣ። ከዛ ዴቭ መጣ፣ ይህው ዳይመንድ መጣና ለርታ ጥራለኝ ያለው ለርታ ነፍጣም ነፍቃኛለች፣ ርታ ጥራለኝ ያለው ከዛ ራሷ መጣች፣ ጥራለኝ እያለው ያለ ራሷ መጣችን፣ አችጌ ያለችው እንዴ አየሻላቸው ለመፈለግ ነው የመጣሁ። እንዴ ዳይመንድ መጣ እንዴ አለችው። አዎ አፈላልግ የመጣው አንቺ አትናፍቂ መቸስ አላት። ከዛም ለምንድን ነው የማናፈቀው? መጥቼኮ አታኮ አጥቼኮ ነው የተመለስ ቦታ አለችው። እና እሺ ቅጣትሽ ሳሚኝ አላት። እንዴ ምን ማለት ነው ሳሚኝ አለችው። ካልሰማሽኝ በቃ እኔ አኮርፋለሁ፣ አላት እና በልቤ አልሰማ ምብላ እሷም እንትተው ሄደች እና ውዶቼ፣ በክፍል አንድ ሞቶ ሃያ አምስት ይሄ ይመስል አንድ ሞቶ አርባ አምስት ይሄ ይመስል ነበር። ቀጣይ ክፍል እስከምንገናኝ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰቡን ወዳችኋለሁ። ባይ ባይ